በጌታቸው ረዳ ፖለቲካዊ ጨዋታ በጌታቸው ረዳ ፖለቲካዊ ንግግር በጌታቸው ረዳ ፖለቲካዊ ርቀት መጫወት አልቻሉም፣ አቃታቸው። እንደምታቁት ከዚህ በፊት እንዳልኩት ጌታቸው አፈ ህወሓት ነው። ጌታቸው አንደበተ ህወሓት ነው። ጌታቸው ጭንቅላተ ህወሓት ነው። ጌታቸው ልበ ህወሓት ነው የነበረው። ሲወለድማ ተብሎ ተመዘገበ ከንቱ ላይ ሲከተብ ምናምን ቅዱስ ጌታቸው ረዳ ነው። ከዚያ አሁን ጌታቸው ካወጣባቸው ሰነድ፣ ከሌብነት ሰነድ፣ ከምናምን ሰነድ ሲናገርባቸው ለነበረው ነገር መልስ እንዲሆነው ይሄን ይዘው መጡ። ሲጀመራ ያገባ ነው ዘምጽ ህፃን እግዚአብሔር ስለዝሆነ ናይ እግዚአብሔር ጸገፋ መባል ይሄ እሱ የእኛ ቢዝነስ አይደለም። የኢትዮጵያ ፖለቲካ ጥንቡን ጥሎ ወርዶ ወርዶ ወርዶ እዚህ ደርሷል። ጌታቸው ከአንቺ አይወልድም፣ ከአንቺ አይነት ሴት ምን ሆኑ ነው? ከአንቺ አይነት ሴት የሚወልዱ ያቺ ስራ ይቸግራታል፣ ሴራ ግን አያልቅባትም የምትባለው ህወሓት ሞታ ከገበሬ ገበሬ ማህበር፣ የሴት እድር የተናነሰ ፖለቲካ እየተጫወተች አፎቿ በሙሉ ያልተገባ እንትን ውስጥ ገብተው ደነ ጌታቸው ቤት ወሰደኝ ግራውንድ ላይ አሰር። ከኢትዮጵያ ፖለቲካ በላይ ግን ይሄ የሚያሳየኝ እኔ የህወሓትን ውርደት፣ ቅሌት፣ ሞት፣ ማነስ፣ እያደር መቀለል፣ አቅም ማጣት ግን አትሊስት አሁን የትግራይ ህዝብ ድጋሚ ወደ ጦርነት እንዳይገባ የጦርነት መንገድ በሙሉ እንድትቀርጥ ዋጋ ከፍሏል። እነሱስ ቀን በቀን ጦርነት እየፈለፈሉ፣ ቀን በቀን ግጭት እየፈለፈሉ ክርክር ይደረጋል። ጦርነቱን ማን ጀመረው ይባላል። ወዳጄ ከበፊቱ የገዘፈ ጦርነት እየመጣ ነው። ከፊት ለፊት እሳት ያለው ባሩድ ያለው ታንክ የሚያንኳኳበት ጀቶች የሚገማሸሩበት ጦርነት ከፊት ለፊት እየመጣ ስላለፈ ጦርነት ትከራከራለን። አሳውቅ ሳይድ ወይ እንደና ይልቃል ጌትነት እኔ ከሻዕቢያ ጋር ሆኜ ሀገሬን ወጋለሁ። እንደነ መሳይ መኮንን ማንም ይምጣ ከሻዕቢያ ጋር ተሰልፌ አብይ አህመድን ወጋለሁ፣ ኢትዮጵያን አደቃለሁ ምናምን በል። ጦርነት እየመጣ ነው። ጦርነት አልፈልግም። ጦርነት አልደግፍም። ጦርነት ፊት ለፊቴ ከመጣ ግን ከሀገሬ ጎን እቆማለሁ። ሰላም ጤና ይስጥልን። ወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ አላችሁ? ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ አበይት እለታዊ ፖለቲካዊ ጉዳዮችን፣ ቀጠናዊ ሁነቶችን እንዲሁም ደግሞ አሁናዊ ክሰቶችን በራሳችን ቋንቋ በራሳችን መንገድ ወደ እናንተ ማድረሳችንን እንጀምራለን። ዮሐንስ ኮነርን ላይክ፣ ሸር፣ ሰብስክራይብ ማድረግ ግን እንዳይረሳ የበለጠ እንድንሰፋ የበለጠ እንድንበዛ ስለሚያግዘን ማለት ነው። በጣም ጥሩ የት ነው ሰብስክራይበራችን? አሪፍ ነው። አሁንም የበለጠ በርከት እንድንል የበለጠ እንድንበዛ እገዛችሁ አይለየን ነው የምለው። ዛሬ በቆይታዬ የጌታቸው ረዳ ልጅ የህወሓት ከባድ ቅሌትና ውርደትን የምንመለከት ነው ይሆናል። ዮሐንስ፣ እኛ ምን አገባን ስለ ጌታቸው ረዳ ልጅ የማለት ምክንያት ሊኖራችሁ ይችላል። ግን ይሄ የህወሓት ከባድ ከባድ ቁልቁለት አንዱ ማሳያ ነው። አንዱ ማሳያ ነው። በቆይታችን ጦርነቱን ማን ጀመረው የሚለውን ክርክርም መልስ እናበጅለትና በአንድ ግዙፍ ጥያቄ እንደመድመዋለን። በአንድ ግዙፍ ጥያቄ እንደመድመዋለን። እንደምታውቁት በአማራ ክልል ያለው አሁናዊ ሁነት በከፍተኛ ሁኔታ እርስ በእርስ ወደ መቆራቆዝ እያመራ ነው። አንዳንድ ፈሳንግስ ሚዲያዎች አንግሷቸው የነበሩ ሰዎች ባነገሷቸው መጠን መንገስ፣ ባገዘፏቸው መጠን መግዘፍ፣ በካቧቸው መጠን መካባቅቷቸው፣ ሲፈረካከሱ፣ ሲናዱ፣ ሲወድቁ እያየናቸው ነው የምንገኘው። እንደምታውቁት የማያድግ ልጅ አራስ ቤት ይስቃል እና እሱን የምናውቀው እኔና እናንተ ምን ብለን ነበር ይሄ ውህደት ምናምን ምናምን፣ ሳቁ በዛ ፈገግታው በዛ። በኛ እውቀት ደግሞ አራስ ቤት የሚስቀው የማያድግ ልጅ ነው ብለን ደምድመን ነበር። ያልነው አልቀረም፣ የማያድግ ልጅ አራስ ቤት ስቆ አሁን ወደ ለየለት ብጥብጥ፣ ወደ ለየለት ውጥንቅጥ አምርቷል። በራያ በኩል አንዳንድ እንቅስቃሴዎች እንዳሉ እየሰማን ነው። ጦርነቱ እየመጣ አፉን ከፍቶ እየመጣ እንዳለ የሚያሳብቁ በጣም በርካታ ነጥፎችን እያየን እየተመለከትን ነው የምንገኘው። ቀጠናው ላይ ያሉ ውብጥብጦችን ቀጠናው ላይ ያሉ ውጥንቅጦችንም እያየን ነው። ወደ ዋናው ጉዳይ ስገባ፣ አንዲት ሴት የጌታቸው ረዳይ ልጅ እናት ነኝ ብላ ብቅ ብላለች። ነገሩ ብዙ አይገርምም። የሚገርመውን ነገር በኋላ ነገራችኋል። የጌታቸው ረዳ ልጅ ነኝ የሚለውን ወሬ ለምን አሁን ይዘው መምጣት ፈለጉ የሚለውን እንመለከታለን። እንደምታውቁት ፐርሰናል ነው፣ አያገባንም። ግን የህወሓት ባለስልጣኖች ሲጀመር የማመን ነው እንጂ የልጅ ችግር የለባቸው። የማመን ችግር ነው እንጂ የልጅ ችግር የለባቸው። እንደ መሰረት ድንጋይ ነው በየሰፈሩ ቢጥሉት። የህወሓት ትግል የህወሓት ታጋዮች የመጡበት መንገድ የምናውቀው ነው የምናውቀው ነው እንኳን አይደለም ሌላውን ቀርቶ ቀዳማዊት እመቤታችንን መሌና ክንፈ ኬሻ ሳብ ጆከር ለመሬት ነው ምናምን ብለው ቁማር እንደተጫወቱ እምንባትት ባትታለን እኔ ምን ምን አልኩ ክፉ ነገር ተናገርኩ አልተናገርኩ ክፉ ነገር አልተናገርኩም። ኮይሻ ሳብ ኩይኗን ሳብ ጆከር ለመሬት ነው ምናምን እንደተባባሉ የምናውቅ እናውቃለን። አሁን ጌታቸው ረዳ ላይ ለምን እንደዚህ አይነት ወሬ የዛውም ጣት ፈለገ የምትለውን ኋላ ላይ በስፋት አንስተንም እንነጋገርበታለን። ግን ይሄ በእናንተ አምርም አሁነ ጌታቸው ረዳን በልጅ በምናምን ምናምን ልጅ አለ ምናምን በሚል ቁማር እንትን ሊሉ ማለት ነው። እንዲህ ያለ የለ እናንተ። በጣም ከባድ ስጋትነት እኮ ነበረባቸው። በጣም ዲጌት ኢትዮጵያ ከባድ ስጋቶቹ የህወሓት ባለስልጣኖች ነበሩ እኮ ማሪሶብስ እኮ ትልቁ ስጋቱ የህወሓት ባለስልጣኖች ነበሩ እኮ ምንድ። ይሄ እኮ የሚካል ነገር አይደለም። ግን አሁን ለምን አሁን ይዞ መምጣት ተፈለገ

ከእንደዚ አይነት ሰው ወልድሽ ግን ማን ይረደሻል? ማንም ሰው ቤት አርጋ እንዳቆሸሸችን ጌታቸው ከአንቺ አይወልድም። ከአንቺ አይነት ሴት ምን ሆነ ነው? ከአንቺ አይነት ሴት የሚወልዱ የተከበረ ነው። እኛ ልጁ አሁን አመርምረዋለን። በቃ ደነ ጌታቸው ቤት ወሰደኝ ግራውንድ ላይ ያሰራል። ከዛ በኋላ አይ በቃ ምንድ ነው የምታስጨንቀኝ? ኧረ ተው ታስጨንቀኝ፣ በቃ እንደሱ ብለህ ምናምን ምን አልኩ እና ያጨዋት ነው እንግዲህ ልዩታ የምታወራው። እኔ አሁን ስለ ልዩታ ፐርሰናል ነገር ውስጥ አያገባኝም አያገባንም እንደ አውርደውን አውርደውን ነው እዚህ ላይ ያደረሱት። ይህን ሁሉ ነገር የሚያደርጉት ባይዘዌ ጌታቸው ረዳን በጌታቸው ረዳ ፖለቲካዊ ጨዋታ፣ በጌታቸው ረዳ ፖለቲካዊ ንግግር፣ በጌታቸው ረዳ ፖለቲካዊ ርቀት መጫወት አልቻሉም። አቃታቸው። አመለጣቸው። ሊደርሱበት አልቻሉም። እንደምታቁት ከዚህ በፊት እንዳልኩት ጌታቸው አፈ ህዋት ነው። ጌታቸው አንደበት ህዋት ነው። ጌታቸው ጭንቅላተ ህዋት ነው። ጌታቸው ልበ ህዋት ነው የነበረው ከዛ አሁን ጌታቸው ካወጣባቸው ሰነድ፣ ከሌብነት ሰነድ፣ ከምናምን ሰነድ ሲናገርባቸው ለነበረው ነገር መልስ እንዲሆነው ይሄን ይዘው መጡ። ሲጀመር አያገባ ነው፣ አያገባ ነው። ምን አገባኝ እኔ ጌታቸው ረዳ ለምን ሰማንያ ሺ ልጅ አይኖረ? ይሄ እሱ የኛ ቢዝነስ አይደለም። የኢትዮጵያ ፖለቲካ ጥንቡን ጥሎ ወርዶ ወርዶ ወርዶ እዚህ ደርሷል። ከኢትዮጵያ ፖለቲካ በላይ ግን ይሄ የሚያሳየኝ እኔ የህወሓትን ውርደት ቅሌት ሞት ማነስ፣ እያደር መቅለል፣ አቅም ማጣት ህወሓት ምትባል ያቺ ገግዓትን የበላ ጀባ ቀረጠፈች ሻዕቢያን ያሰደድ እንትን ያለች ኦነግን ያሰደደች ኦብነግን ያስፈተለከች እና አረጋዊ በርሄን ጉድ ያደረገች ምናምን ሴረኛ ህወሓት ሴራ ጨርሳ፣ ድድም ጥርስም መንጋጋም አልቆባት የብጾቷን የግል ሚስጥር ማውጣት ጀምራለች። የጓዷን የግል ሚስጥር ማውጣት ጀምራለች። እውነትም ይሁን አይሁን ሌላ ጉዳይ ነው ግን ፖለቲካቸው ወርዶ ወርዶ ወርዶ አሁን ይሄን ሁሉ ነገር የሚሉት ጦርነቱን ማን ጀመረው የሚለውን ምላሽ ለመሰት ነው። የተከታታይ የሆነ ካራክተር አሳሲኔሽን ጀምረዋል። ሁሉም አንድ ላይ ማለት ማን ነው የጀመረው? እኔ አንድ ጥያቄ ልጠይቃችሁ እስቲ፣ ህዋቶች ጦርነቱን ማን የጀመረው ጀመረው የሚለው ሰባት አራት አምስት ስድስት ዓመታት ወደ ኋላ ሄደን የምንፈትሸው ታሪክ ነው። እሱን እንቶ አሁን የሚመጣውን ማን ያስቀረው ሲል ጠይቃችሁ ህዋቶች፣ የበፊት ጦርነት እንዳይጀመርም ያኛው ሙዚቃ ሽማግሌ ልከን መልሰሻል። ክብር ነው ለሌለው ቤትሽ ትልቅ አይከበር። እስቲ ከፍ አድርገው እንዲህ ነበራችሁ እናንተ ሽማግሌ ተልኮ ክብር መልሳችሁ ኖር የሌለው ቤታችሁ ትልቅ አይከበርም። አቅልላችሁ ነው ህዝቡን ወደ ጦርነት የገፋችሁት። አሁን ክርክር ይደረጋል፣ ጦርነቱን ማን ጀመረው ይባላል። ወዳጄ፣ ከበፊቱ የገዘፈ ጦርነት እየመጣ ነው። ከፊት ለፊት እሳት ያለው ባሩድ ያለው ታንክ የሚያንኳኳበት፣ ጀቶች የሚገማሸሩበት ጦርነት ከፊት ለፊት እየመጣ ስላለ ጦርነት ትከራከራለ። ደፋር ከሆንክ ወንድ ከሆንክ ልብ ካለህ እየመጣ ስላለው ጦርነት ፊት ለፊት ተናገር፣ አሳውቅ። ሳይድን ወይ እንደነ ይልቃል ጌትነት እኔ ከሻዕቢያ ጋር ሆኜ አገሬን ወጋለሁ፣ እንደነ መሳይ መኮንን ማንም ይምጣ ከሻዕቢያ ጋር ተሰልፌ አብይ አሕመድን ወጋለሁ፣ ኢትዮጵያን አደቃለሁ ምናምን በል እንጂ አጉል የሰላም ሰው ነኝ በሚል አክሮባት፣ አጉል እንትን ነኝ በሚል የህወሓት ተከፋይነት ተጆብነ እዛ ጋር ለመከራከር አትሞክር። ወንድ ኮንክ እየመጣ ስላለው እናውራ። ልብ ካለህ ፊት ለፊት ስለሚታየው ጦርነት እናውራ። እኔ ነግርሃለሁ ጦርነት እየመጣ ነው። ጦርነት አልፈልግም፣ ጦርነት አልደግፍም። ጦርነት ፊት ለፊቴ ከመጣ ግን ከሀገሬ ጎን እቆማለሁ። አለቅ አለቀ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የምትባል ሀገር አለች። ከሷ ጎን እቆማለሁ። ካንተ ጋር ወደ ኋላ ሄደ ስላፋ አልገኝም። እሳት ከፊት ለፊቴ እየመጣ ባህር ከፊት ለፊቴ እየቆመ ሊበላኝ ያሰፈሰፈ ጅብ ከፊት ለፊቴ እያለ ትላንት ሊበላኝ ሲል ድል ስላረኩት ጥፍራማ አንበሳ ልከራከር አልችልም። እየመጣ ስላለው እናውራ እየመጣ ስላለው ነው። አሁን ጌታቸው እየመጣ ስላለው ጦርነት እያወራ ነው። እየመጣ ስላለው ጦርነት እያወራ ነው። አያስፈልግም እያለ ነው። የወንዱን ቦታ ይዟል ማለት የጀግናው ቦታ እሱ ነው ማለት። የህወሓት አዛውንቶች ምንም አይነት ፕሮፓጋንዳ ይዘው ይመጡ፣ የህወሓት አዛውንቶች ምንም አይነት ጫጫታ ቢያመጡ ሊደርሱበት ፊለፊት ቆማሉ። ጦርነት አያስፈልግም ብሏል። ጦርነቱን ለማስቀረት ሰሞኑን አይተ ነው የት እንደነበር። አሁን ለምን ካቢ ጋር ቆመ? ለምን ከአገሩ ጋር ተሰለፈ? ይሄንን እንትን ለማድረግ ነው። እንትን የሚሉት ሰባት አመት ይቺ ሴት የት ነበረች? አለች ደግሞ። ጠያቂዋ ፈሳንግስ ነው ሚዲያው እኮ ህወሓት ራሷ ወርዳ ወርዳ ፈሳ እንግስት ናት። ከነገሱ ፈሶች አንዷ ናት። ጠያቂዋ ስሟንም አላውቀውም፣ ማወቅም አያስፈልገኝም። ከእሷ ጋር ኦሪጂ የስነጋገርም አልገኝም። የታችኛው ዲቪዚዮን ተጫዋች ናት። በዲቪዚዮኑ አትጫወት፣ ከእሷ ጋር የሚነጋገር የለም። ግን እጅግ የሚደብር ማን እንዳሰራው ይታወቃል። አሁን ይህንን ማን ይህን እንደሚያስደርግ ይታወቃል። ሰባት ዓመት የት ነበረች? እስከ ዛሬ ለምን አልነገራችሁንም? ዛሬ ነው ትዝ ያለቻችሁ? ዛሬ ነው ያስታወሳችኋት? ይሄ የህወሓት ቁልቁለት። ህወሓት ሞታለች፣ የእውነት ሞታለች። ያቺ ስራ ይቸግራታል፣ ሴራ ግን አያልቅባትም የምትባለው ህወሓት ሞታ ከቀበሬ ገበሬ ማህበር የሴት እድር የተናነሰ ፖለቲካ እየተጫወተች አፎቿ በሙሉ ያልተገባ እንትን ውስጥ ገብተው ሰሞኑን እያያችሁ ነው። በሉ በሉ አሉኝ አሉኝ። ምን አይነት ቀሽም ደራሲ እንደጻፈው፣ ምን አይነት የማይረባ ፕሮፖጋንዳ የሰራው ሰው እንደጻፈው። እዛችሁ አርፋችሁ በፌስቡክ የምትጽፏት ብጫቂ አርቲክል ትሻላችሁ ነበር። እናንተ አሁን ትግል አሳድጋችሁ የትግል መንደር አስምራችሁ የፖለቲካ ኮንሲኩዌንስ ሰርታችሁ ነው ይሄንን ያመጣችሁት? ግን ይሁት። በነገራችን ላይ ምክንያት ውጤትን ይወስናል። ኮዝ ኮንሲኩዌንስን ይወስናል። ኮንሲኩዌንስን ብቻ ሳይሆን ኮንሲኩዌንስ ላይ ስትደርስ ያለህን ፀባይም ጭምር ይወስናል ይወስናል እና እስካሁን የት ነበራችሁ? እንጠይቃቸው። እንደዛ ብለን ይሄ የሞተ ፕሮፓጋንዳችን ይሄ የሞተ የረቀ የደቀቀ የደቀቀ። አሁን ጌታቸው አናዷቸዋል። ለምን ወልቃይት ሄደ? ለምን ስለሰላም ? ጌታቸው ረዳን ድክመቶች ይኖሩታል፣ እሱን እናወራለን፣ አውርተናል። ግን አትሊስት አሁን የትግራይ ህዝብ ድጋሚ ወደ ጦርነት እንዳይገባ የጦርነት መንገድ በሙሉ እንድትቀር ዋጋ ከፍሏል። እነሱስ ቀን በቀን ጦርነት እየፈለፈሉ ነው። ቀን በቀን ግጭት እየፈለፈሉ ነው። ቀን በቀን የፌዴራል መንግስቱን እንትን ውስጥ እያስገቡት ነው። የፌዴራል መንግስቱ እኮ የመወረር አደጋ አለብኝ ብሏል። ጦርነት እየመጣ ነው ማለት ነው። ሊወሩኝ ነው እያለ ነው። ከዛስ አብደኛ ፖለቲከኞቻችን ጦርነቱን ማን ጀመረው የሚል ክርክር ላይ ናቸው። ልብ ካለህ የሚሰማ አካል ካለ ተሰሚነትን ተጠቅመህ ጦርነቱን አስቀረው። እንደምትለው የሰላም ሰው ከሆንክ ያዘራቹትን አካል ጦርነቱን እንዲያስቀር ንገሩት። ጦርነት እየመጣ ስላለፈ ጦርነት ማን ጀመረው ትከራከራለህ። እሺ፣ አሁን ይመጣውንስ ማን ጀመረው ልትሉን ነው? እያየን ነው። እየዛቱ ነው። ቀን በቀን ጦርነት ውስጥ እንገባለን እያሉ ነው። ፕሪቶሪያን እናፈርሳለን እያሉ ነው። ምን እናደርጋለን እያሉ ነው። ጦርነት ውስጥ ለማስገባት የፌዴራል መንግስቱን ችግር ውስጥ ለመክተት ድንበር ከፍተው የሰው ሀገር ዜጋ እያስገቡ ነው። እያየን ነው፣ እየነካን ነው፣ እየዳሰስን ነው፣ እየተመለከትን ነው። ማን ጀመረው ልትሉን ነው? ከዛ ስለ ጌታቸው ረዳ ልጅ ልትነግሩ ምን አገባኝ እኔ እንዴ እንዳለኮ በየሰፈሩ እኮ እነሱ እኮ እኛው እንደዚህ ብለን እንደዚህ አይነት ዘገባ እንስራ ብንል እኮ ዓመቱ ሙሉ ነው የምንሰራው። በየቀኑ የሚመጡ ሰዎች አይጠፉም። ይገር ዘድሮ የልጅ ችግር ኖሮባት ያውቃል ነው

አታለች የምር ከዚህ የገባኝ እሱ አልቋል ህወሓት ሰፈር ፖለቲካ አልቋል አጠብቋት ትመጣለች የተባለችው እንትን እሱ አይደለች አትመጣም ዛሬም ድረስ ህወሓትን እንደንትን የሚጠብቋት ሰዎች እኮ አሉ ከሆነ ነገር እንደምታስመልጣቸው መዳኛ ከመከራ እንደምታስመልጣቸው ወፍ ወፍ የለችም አየ ነው እውነት። እኔ በዚህ መጠን ይቀላሉ የሚል እንትን የለኝም፣ እንትን አልነበረኝ። ሞተዋል። ሞታቸውን ግን አት ሊስት ዝም ብሎ ይሞታሉ ብዬ ነበር ያሰብኩት። እየቀለሉ ይሞታሉ የሚል ግምት አልነበረኝ አልነበረኝ። እና አሁን ይቺ ሁሉ እቺን ይዘ የመጡት ጦርነቱን ምናምን፣ ይውላችሁ አንድ ነገር እናስምር ከፊት ለፊታችን ጦርነት እየመጣ ነው። ጦርነቱ የሻዕቢያ ነው። የጦርነቱ መሳሪያ ህዋት ናት። ኢትዮጵያ እዚህ ጦርነት ውስጥ የምትገባው ተገዳ ነው ከገባችሁ፣ ከዛ ግን ትርፉ የኢትዮጵያ ላይ ማርክ ማይወርድ ጦርነት አልፈልግም ጦርነት አልለግፍም። ደግሜ ደግሜ ተናግሬያለሁ። ግን የኛ ለመሰንዘር ጥርሴን ከመውለቅ አያድ ነው። የእኔ እጅ ማጣመር ፊቴን ከመበለዝ አይታደገው። የኔ ይሁን ማለት የነሱን ይሁንታ አያሰጠኝም። ሰላም እንደዚህ ስላጨበጨብኩ አይመጣም። ይህቺ ምን ድምፅ ትሰማለህ? እንደዚህ እንደዚህ ስል ሞኝ ነው መስልህ? ጸጥ ብዬ እንደዚህ እንደዚህ ብል ያጨበጨብኩ አይመስልህም። እንዲህ ሲሆን ሳውንድ ፈብጥ ይችላል። ሰላም ልክ እንደዚህ ነው። ኢትዮጵያ መንግስት ብቻ ነው ሰላም ሰላም ሰላም ሰላም ሰላም በይ እንዲህ እንዲህ እንዲህ ቢል ምኑን ነው የሚያመው ነው የሚባለው እንዲህ እንዲህ ቢል እሱ እሱ እንዲ እንዲ ያለ በዚህ አክል ያጣጉታል። በጥፊ ስሜት የኛ ራሴን በጥፊ ልጅ ነው። ተወው፣ ተረጋጋ። መረጋጋት ያስፈልጋለ። ሰው ልጅ መረጋጋት ወሳኝ ነገር ነው። ቢረጋጉ ምን ይሆን ነበር? ግን ጌቾ ደሞ ብቅ ብሎ አምባሩን ያጌጠበት ሌላ ተከሳሽ አምሮት ያጣገላ ይለን ይሆን እንዴ? እስቲ ከፍ እናድርገው። አምባሩን ያጌጠበት ሌላ አፍቅሮች ስንትን ቶኖ አየጎኔ እንዴት ክስ መጥሪያ ወጣች? ለኔ ብቻ ጽብቅቲ ተበድላ ሊሆን ይችላል፣ አላቅም። ግን ዋናው ነገር አሁን ምክንያቱ ሌላ ነው። ይሄንን የነርሰሪ ፖለቲካችሁን ወደዛ ውሰዱ። ኢሌመንተሪ ኢሌመንተሪ፣ በጣም ኢሌመንተሪ ከየት ነው። ኢሌመንተሪ ማለት ኢሌመንተሪ የፖለቲካ ጀማሪ ሰው እንደዚህ አይነት የሚገባው የሚገባው። 50 አመት 60 አመት በፖለቲካ ውስጥ የቆዩ ሰዎች የሰሩት ሴራ ይሄ ሰሞኑን ልክ እንደሚያደርጉት ይሄ ተከታታይ የሆነ የብሎ የነበር ቻለኝ እንጀምርና እናጥቀው የሞተ ያለቀ የደከመ የማይረባ ፕሮፓጋንዳ እናዝናለን፣ ህወሓት ወርዳ ወርዳ እዚህ ላይ በመድረሷ እና የኤርትራ ቤተመንግስት ሰዎችም ሰሞኑን መሰል ተያያዥ ፕሮፓጋንዳ ነው ይዞ ለመምጣት እያስቡ ያሉት። የእነሱ አፍ የሆኑ አካላቶችም ከነኞቹ ጋር ተጣምረው ጥምዶ ጽምዶ ጽምምዶ ምናምን እያሉ የሚፈጥሩትን ድራማ እየሰማችሁት እና እያያችሁት ነው። በዛ ልክ መቀጠል ይችላሉ ወይ? እሱ ሌላ ጥያቄ ነው። ግን አይችሉም። ግን ሁላችንም መስማማት የምንችለው ከፊት ለፊታችን እየመጣ ያለ ነገር አለ። ማውራት ካለብን ስለ እሱ እናውራ። አሁን እየመጣ ያለው ነፋስ በአንዳዎቻችንን ለይተንበታል፣ ለይተንበታል። ግን ከባለፈው መማር ያሉብን የተለያዩ ነገሮች አሉ። አልፈንበታል። አሁን ሲመጣ ሁለተኛ ጊዜው ኢማጅን ጌዋቶችን ድንቁርና ማለት ሁለተኛ ጊዜ ነው የመጣው። እናውቀዋለን፣ አልፈንበታል። የት ድረስ እንደሚሄድ እናውቃለን፣ የቱ ጋር እንደሚቆም እናውቃለን፣ የቱጋር እንደማይቆምም እናውቃለን። የት ድረስ ሊወስደን እንደሚችልም እንረዳለን። ይሄ የማይገባው አካል የለም። ስለዚህ በእያንዳንዷ የፕሮፓጋንዳ ጥፋት ላይ የምንንቃት ነጥብ መኖር የለባትም። እያንዳንዷ ነገር ለምሳሌ ዲፕሎማቲክ ማህበረሰቡ የሚያዝበት አካሄድ የኢትዮጵያ መንግስት ገና ካሁኑ የጀመረበት መንገድ በጣም አሪፍ ነው። በጣም ቆንጆ ነው። በጣም ቆንጆ አካሄድ ነው እየሄደ ያለው ምክንያቱም እነኛ አካላቶች ከባድ ከባድ ከባድ የሆነ ውርደትን የሚከናነቡበት ጊዜ ደርሷል። ይህ ሲሆን በየዓለም አቀፉ በየሜዳው ያስቀመጧቸው በደህናው ጊዜ በተኗቸው ሀይሎች አሏቸው። አሁንም አይናቸውን በጨዋ ጥበው መጥተው ይጨዋሉ። ደግሞ አያፍሩ አያፍሩም። አሁንም ደግሞ አይናቸውን በጨዋ ጥበው መጥተው ይጨቃጨቃሉ። አሁንም ደግሞ አይናቸውን በጨዋ ጥበው መጥተው ኢትዮጵያ ላይ አፋቸውን ያላቅቃሉ። የኛ ሀገር ሜሲዎች ደግሞ ማን ጀመረው ይላል። ብሮ አንተ እዛ ጋር ትከራከራለህ እንደ የኛውን ለመደበቅ አስበህ ነው ለፍቅር ብተኛት ለጠባረገ ዝቻ ላይ የት ድረስ፣ እንዴት ድረስ፣ ለምንና ለማን ብሎ እንደሚሄድ ይታወቃል። እንደዚህም ጊዜ የተሸነፋችሁበት ሳትጀምሩ፣ የተንኮታኮታችሁበት ሳትራመዱ፣ የደቀቃችሁበት ሀ ሳትሉ፣ ከላይ የደረሳችሁበት ጊዜ አለ ብዬ አላምንም። እራሳችሁ እራሱ የቤት ስራዎቻችሁን አልሰራችሁም። ለእናንተ የቤት ስራ መጨመር የሚጠበቅበት ኃይል እዚ ለ አልሰራችሁም። የቤት ስራችሁን አልሰራችሁም። ማድረግ ያለባችሁን አላደረጋችሁ፣ መቆም ያለባችሁ ቦታ ላይ አልቆማችሁ፣ መቀጠል ባለባችሁ መንገድ አልቀጠላችሁ፣ ማስመር ያለባችሁን መስመርም አላበጃችሁ። ከዛ አንጻር በደንብ አርጎ ማየት፣ በደንብ አርጎ መበርበር፣ በደንብ አድርጎ መፈተሽ የግድ ይላል የግድ ይላል። ተሸናፊነታችሁ የማይቀር መዋረዳችሁ የማይቀር መቀለላችሁ የማይዘነጋ መሆኑን ማወቅ የግድ የግድ የግድ የግድ የግድ ይላል። በተቃራኒ የኢትዮጵያ መንግስት ደግሞ የተሻለ አቅም፣ የተሻለ ቁመና፣ የተሻለ እይታ፣ የተሻለ ጥንካሬ፣ የተሻለ ብርታት፣ የተሻለ መስመርን ይዞ ነው ያለው። እሱ ነው ከድምር ውስጥ ብታስገቧት ለእናንተም ጥሩ ነው። እኔ የሚያሳዝነኝ በእናንተ ሰዓት የሚለበለብ የሆነ ምንም ማያውቅ ምስኪን ነገ፣ ተስፋ ሕይወት መንገድ ምናምን ያለው ወጣት መኖሩ መኖሩ ነው። ለእናንተ አትገቡኝም ራሱና፣ እንግዲህ ህዋቶች ወርደው ቀለው አንሰው ሰው እዚህ ደርሰዋል። ጥፍር አልባ ሆኖ ደግሞ አሁንም ከነ ክብር ለመሞት የሚመስል መልኩ ይታገላሉ። የትኛው ክብር እንደዚህ በአደባባይ ይሸጣችሁት የሸጣችሁት በአደባባይ ያዋረዳችሁት በአደባባይ ያቀለላችሁት ክብር የትኛው ክብር፣ የትኛው ማንነታችሁ? የትኛው የቀረ ከፍታና ርቀታችሁ ነው ይሄን የሚወስነው? ምንም እኮ የቀረ ነገር የላችሁ? የቀረ አንድም ነገር የለም፣ ጨርሷል። የቀራቸው ምንም በቃልቋል። የት እንደሚሄዱ የት እንደሚቀጥሉ እንዴት እንደሚቆሙ ይገመታሉ። መገመት ብቻም አይደለም ይታያሉ። መታየት ብቻም አይደለም መዳረሻቸውን በጣም እርግጠኛ ከሆኖ መናገር ይቻላል። እና ከዛ አንጻር ማየት ያስፈልጋል። እናያለን በዚሁ ከቀጠለ በጣም ብዙ ሚስጥሮች በጣም ብዙ አይረቤ አይረቤ እንደ ህፃን ልጅ የምንስቅባቸው እነዚህ ሰዎች እንዲህ ህፃናቶች ናቸው እ የምንልበትን የተለያዩ ጉዳዮች መምጣታቸውን ይቀጥላሉ። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ወድቃል። አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜላለሁ፣ የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን፣ የነገ ሰው ይበለን። ቼርስ